የአንድ ጊዜ ይቀርታል። መሲ ምን ሆና ነው? አሁን ደውዬላት እኮ ከናንተ ጋር ገልብጫችሁ ወጥቻችሁ አውርቻታለሁ። ምን ሆና ነው መሲ? እስቲ ቦቱም ላይ ደውል ተስፍሽ። እቦልክሻለሁ። ኤው ወላ ህብስት ማርያምን ነው የምልሽ ህብስት መሲም ቤት አስቦልክሻለሁ፣ እዚህም ቤት አስፈልግሻለሁ። ህብስት ደግሞ ማነሽ አንቺ? ቆይ እሺ፣ እቦልክሻለሁ፣ እቦልክሻለሁ። እስኪ አሁን እንደውላ መሲ ድርጅ። እኔ አሁን ገልብጫችሁ የወጣሁት መሲ ደው ነው። ምን አውቃለው። ማሪ አሸባሪ እኮ ናቸው አሸባሪ። በቃ አሸባሪ። እኔ ምን እንደሆነ አላውቅም። እውነታቸውን ነው። ምን ተፈጥሮ ነው? ደውል ስቲ ደውል። ወጣ የት አለች? እሺ ምን አይታችሁ ነው መሲ ቤትም ነው የምቦልካችሁ፣ እዛም ነው የምቦልክላችሁ። እሺ ጁየ ለመሲ ደዊ እስኪ ምን ተፈጥሮ ነው የሚንቋቀው እቃ እያሸገም የለችም። ታዲያ ምን ሆናችሁ ነው? ምን ሆናችሁ ነው እንደዚህ አዛ የምታደርጉ እኮ አውቀል። መሲ ብርጅስቶን ተስፍሸት አለ። መሲ ብርጅስቶን ህፃን ጥለውባት ከሱቅ። ማን ጥቃ? ማንም አልጣለም። አነሳች አላነሳችም? አዎ ባቡጂ ምን ሆና ነው? አላነሳችም እንደው ማርያምን ነው የምልሽ። ጦይባ ጦይባ፣ ማርያምን ነው የምልሽ። አንቺ ቀጣፊ! አሁን እንደዛ ከሆነ አንዱ ህፃን ልጅ ጥሎባት ይላል። ተመልከት፣ አንዱ ሰው ሞቶባት ይላል። አሁን እኮ ነው ተስፍሽ፣ እኔ ጋር እኮ ነበረች ነበረች። አሁን እንደው ጦይባ፣ ወላሂ ብለሻል። ቆይ ተስፍሽ ደውል። አታነሳም አንድ ጊዜ ጋይዝ እኔ ጋ ነበረች። ለጉቺ ደውላ ነበር። እሺ ለጉቺ ደውላ ምን አለች? ምን አለች? ለጉቺ ደውላ ጉቺ ላውድ ላይ አርጋ አሰማቻችሁ። እኔ አንድ ስልክ እኮ ነው ያለኝ። የት አለ ባሌ ስልኩ? ደቂቃ ብቻ። ወይ እነዚህ ሰዎች እንደ ወሬ መቃጠር። አንድ ደቂቃ ብቻ። ባሌ ይቅርታ። መሲ ምን ሆነች ነው? ምን ተፈጥሮ ነው? ምንድን ነው አነሳች

መሲ መልሺ፣ ምን ሆነች? ነው እዚህ ኮሜንታተር ምንም ሊያስቀምጠኝ አልቻለም። እኔ እና ተስፍሽ ጌም ልንጫወት ገብተን ማሬ፣ በአፍጢሜ ሊያስወጡኝ ነው። ምንድን ነው የተፈጠረው? ችግሩ መሲ ስልክ አታነሳም። በጣም ችግር ያለችበት አታ ድረሱላት ያሉት ሰባት ነው። ቆይ ድረሱላት ያሉትን ማ ምን አደርጋለሁ መሰለ ወደ ኋላ ወርድና ኮመንታቸውን አይና ያወጣው። እኔም ቤት መሲን ቤት ይቦለካሉ። ችግር የለ እንደዚህ እንዳስጨነቁ ምን ሆነሽ ነው? ረሱላት እየተባለን እኮ ነው። ምን ገጥሞሽ ነው? የት አለችው? የመጣችው ናይ በቤትሽ፣ መሲ ምን ሆነሽ ነው? ምን ተፈጥሮ ነው? ምንድነው? ናይ በቤትሽ፣ ምን ተብሎ ነው? ምን ተፈጥሮ ነው? ምንድነው? ምን ደርስልሽ? ምንድነው? ምንድነው የተፈጠረው? ናይ ጊቢ፣ ናይ በቤት አለችኩሽ እንዴ አበባ ትሰጥ ነበረም? ነበር። አሁን ተቃቀና አበባ

እንደ እኔ እኮ ከሕፃን ቤተሰቦች ጋር ቁጭ ብዬ ሱቅ እያወራሁ እኮ ነው። እነ ሕፃን ጥለውባት ሄዱ ምናምን አለች፣ ድረሱላት፣ ድረሱላት። ሰው እንደዚህ ወረኛ ነው። አ አልነበረም። ምንፍ አንች ደነገጥኩ። ዋሳቤ ሰው ሁሉ ሀያት የምትባል ሀያት አይደለችም። ቆይ ስሚኝ፣ አቃጣሪ አንቺን ቤት ትቦልካለች፣ እኔን ቤት ምን እንዳለች ታውቂያለሽ? ወላሂ አለች ሰው ሙቶ ሆኖ ቆይ፣ እንደውም እመቤቴን ወደ ታሽልኝ እመቤቴን እስክሪንሻት አድርጌ ልክልሻለሁ እኔ

አንቺን እንደ ባገኝሽ በጥፊ ነበር ሞለውልሽ አንቺ ቀምጃራ። ይሄ ደንግጣ በቀጥታ ሁሉ ሳይዳል ማይማልም ህዝብ እኮ ነው የደወለው። ድረሱ ድረሱ ድረሱ ድረሱ እኮ ነው ማሬ። ዴኔ አሁን አውርቻት አለው። ዘርግፊያችሁ የወጣው ለዚህ ነው ቀምጃራ። እ ብዙ ነው ህጻን ልጅ እቺ ያቀፋት ህጻን ልጅ ተስፈሽው ይኸው ልቅቼ አቀፍኳት። ህጻን ልጅ ገና የሶስት ወር ህጻን ልጅ ነው። አየሀት ገና ሶስት ወሯ ነው። እና የምትጸዳደው በሆዷ ነው። ማሽን ተገጥሞባታል። አሁን ሆዷ ላይ ማለት ነው። እንዳጋጣሚ ሱቅ እኔ ዘግቼ ቁጭ ብዬ የሆነች የምትሳፈር ልጃለች አለች የእሷን ቪዛ የእሷን ፓስፖርት እያስተካከልን እያለ የእሷን ፓስፖርት እያስተካከልን እያለ ከሳንታ ከሳንታ ጋር ቁጭ ብለን እንዳጋጣሚ በር ከፍተው ገቡ ሲገቡ ለምን ሱቅ የመጣችሁ ብዬ እንትን ስል ህፃኗን ሲያሳዩ ለራሴ ደነገጥኩኝ። እመቤቴ ውሃ ነው የሆንኩትኝ። በተፈጥሮ ይሄኔ እንደዚህ ህፃን አይቼ አላውቅም። ገባ፣ በጣም ነው የምታሳዝነው። ሆዷ በቃ እንደዚህ ትንትን ብሎ በቪዲዮ እኮ ሳሪ ማይታት ሁሉም አልቅሰው አልገባ፣ በጣም ነው የምታሳዝኖችት። እና ህፃኗ እና እንትን ሆዷ ክፍት ነው ማሽን ተገጥሞላት በተፈጥሮ መንገድ ልትጸዳዳ እንድትጸዳዳ 24 ሺ ድርሃም ነው የተጠየቁት እንዶ ቢያዩት ራሱ እንደዚህ ሆዷን እንዳይዘጋብኝ ግን አካውንቴ እንደዚህ ብቻ ይሆንና፣ ኖ ኖ ኖ እንደዚህ ብቻ ይሆን፣ ከዛ እዩት በእንደዚህ ነው የምትጸዳደው። ቪዲዮ አለ ግን አካውንት እንዳይዘጋያችሁ። ኖርማሊ በሆዷ ነው የምትጸዳደው ህፃኗ። ገና ሁለ ነገሯ ድፍን ነው። ምን እናቷ ኢትዮጵያዊ ነች? አዎ እናቷ ኢትዮጵያዊ ነች። የከሊፋ ሆስፒታል ህጋዊ ወረቀት ይዛለች የመጀመሪያውን ሕክምና እራሱ ከሊፋ ሆስፒታል በነፃ አድርጎላት ይሄኛውን ሕክምና ግን በራስሽ ወጪ የራስሽ እንትን ተባበሩሽ ብለው ወይታለሁ ወረቀቱን ወረቀት ሰጧት ማለት ነው። እና ህፃኗን ይዛ ስትመጣ ስላላስቻለኝ ከእሷ ጋር እያወራው ነው። ይኸውና ዶክሜንታቸው ኢትዮጵያ ቆንፅላ ጽፈት ቤት የጻፈው ከሊፋ ሆስፒታል የጻፈውን ከሳሪ ጋር በዚች ህፃን ዙሪያ አውርተን ሳሪ ማዝና ምናምን ወጣን። በቃ የሆነ ነገር መደረግ አለበት ብለን ማለት ነው። ዋትሳፕ የለም፣ ምን የለ፣ ስልክ የለ፣ ተጨናነቀ። መሲ ጋር ድረሱ ብለው ህይወት እንዴት እንደምታምር ህፃ ነው እና አሁን መጀመሪያችን ልጅ በእንትን በትክክለኛው መንገድ እንድትጸዳዳ የሚያስፈልጋት በዶላር ወደ 5000 ዶላር ማለት ነው። እናቷ ምን ላይ ነው የምትምትለው? እናቷቹት ላዙሮና እዩ ሽሽ ናት። ሰላምታችን እንዴት ነሽ? እግዚአብሔር ይማርልሽ ልጅሽን ኦ ሀያ አራት ሺህ ድራምን የተባልሽው እስኪ እንትን ከሶስት ወር በሶስት ወር መሀል ውስጥ እንደዚህ ከሆነች አትሊስ ሰርጀሪ ምናምን የሚሰራ ነገር አለ ወይስ? ደግሞ ሆዷ ላይ እኮ ቀደውት፣ በሆዷ የምትጸዳዳው እኮ ሰርጀሪ አድርገዋት ነው። በተፈጥሯ ድፍን ሆናን የተፈጠረ፣ የተወለደችው። ተስፍሽ ሌላ ናት ጋይስ፣ አቡ ቤት የተረዳችሁ አይደለም። ሌላ ናት፣ ሌላ ናት፣ ሌላ ናት። ወይዬ ሙሉዬ ሌላ ናት። እግዚአብሔር ይማርላት። እሷ ምንድን ነው ታዲያ ማድረግ የሚቻለው? ምን ያህል ጊዜ የሰጡሽ? ምንድን ነው እየሰራሽ? አንቺ ስንት ለማናገር ትያ ነበር። የስንት ወር ልጅ ነሽ? አሁን ሶስት ወር ሆኗታል። የመጀመሪያ ኦፕሬሽን እንደት እንደተወለደች ነው ያደረጉት። አሁን ደግሞ ኮሆላ ለመክፈት ከሶስት ወር በኋላ ነበር ያለው። አሁን አልኳት፣ ጊዜው እራሱ እንዳይዘጋብሽ። ይኸውላችሁ በዚህ ነው የምትጸዳዳው። አይ ቲክቶኬ ከዘጋ ግን ዘጋ ነው በቃ የሆነ ነገር የሚችለውን እናደርጋለን። ፕሮግራም አዝ ያዙና እንትን አድርገን ከሳሪ ጋር እኮ ይሄንን ተነጋግረን፣ ሳሪ ማይዞሽ ችግር የለም ብላት በቃ ከዛ ከሳሪ እናወራና ቦስ ቀጠሮን ይዝላታለን ተባብለን፣ አሁን ሳሪም ስትደውል ጁጂን ሲደውሉ ሁሉም ሲደውሉ እንትን ያልኩትን ኦኬ ይሄንን ሊያሳዩና ድረሱላት፣ ምናምን ምናምን ያሉት አይደለም ልጅ ጥለውባት ሄዱ ብለዋት እኮ ነው አትችቱም። እነሱ ማሪ ለወሬ ነው ለወሬ እኔ ደግሞ ምን ተፈጠረ ብዬ በቃ በጣም ነው የደነገጥኩት። ምክንያቱም የኢትዮጵያ በኢትዮጵያ ብር ሲገባ ወደ ድራም እንዲቀየር የሚወጣ ብር እሺ መትነ የሚወጣ ያንትን ማድረግ ነው። ብሩን ቆጥሮ የሰብሰብ ብለን ገብተን ሁሉም አውቀው አንዴ እንትን ተብሎ ወዲያው አውርተን እኮ ነው። በቃ አይዞሽ ምናምን ብላት ሳሪ ቻው ብላ ስልኩን ዘግተነ እኮ ነው። ብር ይገባል። ለመስጠትም ያመቻል በል። ምክንያቱም ልጆቹ አስር ሺህ ብር ብር ሉ አምስት ሺ ብር አሉ ሲሰጡ ጥሩ ነው። ሲቀጥል ደግሞ እንትን የሚለው ዋናው ነገር ደግሞ ቪዲዮ መሰራት አለበት። መስ አሁን ደግሞ የደሞ ነው ዛሬ አንድ አይደል ተስፍሽ ስታ ስለዚህ በቃ መቼ ቪዲዮ እንስራት? አዳሳሪ ከዛሬ ጋር ማታ እናወራና ደዚ ባለቤት አባቷን በደንብ ጠይቅ። እሱን አባቷ ብለሽኛል። ሳ ኧረ አባቷ አይደለም። ምን ይህንኛ አባቷ ቪዲዮ አንቺ ነሽ እሺ። የተባለው ብር መሲ በደንብ ጠይቂ። ምክንያቱም ሀያ አምስት ሺህ ተብሎ ሀያ አምስት ሺህ ከተዋታ በኋላ ደግሞ እንትን እንዳትንገላቸው አጠቃላይ ይሄ የመጀመሪያ አሁን ይሄ ሆዷ ላይ የምትጸዳዳበት አይደለ፣ ዋናውን ለመክፈት ነው። አሁን ለምሳሌ ኖርማል የሰው ልጅ የሚጸዳዳበትን ቱቦ ለመክፈት እንትን መጸዳጃዋን እንዲከፍቱላት ነው።

ሁለተኛው ኦኬ አሁን የሆዱ የሚደ ሆዷ የሚደፈንበትን ሆዷ ህፃኗ የሚደፈንበትን የመደፈኛ ይሆናል ተደርጎሻል በስነ ስርዓት። ያ ብር ደግሞ ተሰብስቦ ልጅቷ በስነ ስርዓት ያ ነገር ይካሄድላታል። ካልተካሄደ ትርጉም የለም። ልጅቷ የሆነ ነገር ላይ መድረስ አለባት። ህጻኗ ይሄንን እኛ ለማድረግ በቂ እንትም ማለት አለ ይገባል። አራቱ ሳለን አህ ሳሪ ሙኒት ማናግራት አለች። ሙኒት እንደውም እንደማስጀመሪያ ሆስፒታል ሄዳ እንትን ለማለት ብላ ሁለት ሺህ ድርሃም ሰጠቻት። አዎ አየሽ ከሀያ አራት ሺህ አሁን ለምሳሌ ሁለት ሺህ ሲቀነስ ራሱ አስቢ። ተስፍሽ አንድ ሚሊዮን እኮ ነው፣ በነገራችሁ ላይ ታውቃለህ። አንድ ሚሊዮን ደግሞ በጣም ጥቂት ሳንቲም ነው። በተለይ አሁን ደግሞ የደመወዝ እንትን ይሞላል ይሞላል። ሰሞኑን ደግሞ የደመወዝ ቀን ነው፣ በዚህ በአምስት ቀን በስድስት ቀን ነው። ስለዚህ አሁን የኢትዮጵያ አንድ ሚሊዮን ብር ነው የምትፈልገው ማለት ነው። አዎ አዎ፣ ሀያ አንድ ሚሊዮን ነው የሚሆነው።

ጦሩ በቃ እንደዛ። ኖርማሊ ኢንሹራንስ ምናምን የለም ነው፣ እዛ ህግ አይደለም፣ ኢንሹራንስ ነው ነው ከአይድዋን ስታሰራ ካምፓኒው ከንስሎ ከዚህ ሀገር ጠፋ መሲ፣ አንቺ እንዲያስፋት እንቅረጻት እያለች ነው። ዜት ትቅረጻት እንዴ?